አንደኛው ስልኬ ፓስዋርዱ ክፍት ስለነበረ ሙሉ አካውንቴ ባንዴ መመለስ አልቻልኩኝም። ምክንያቱም ሲሙ በኔ ስም አይደለም የሚወጣው በብራዘር ስም ነውና አዘግቼዋለሁ። ግን ባንዴ ዩቲዩብም ላይ መምጣት የከበደኝ ለዛ ነው። ሙሉ አካውንቶቼ ክፍት ናቸው አንደኛው ስልኬ ላይና፣ እኔ እንደውም እየፈራሁ የነበረው ቴክስት እንዳያረግ ለኔ ወዳጅ ለሆኑ ሰዎች ቴክስት እያደረገ ሌላ ሌላ ነገር ችግር እንዳያመጣብኝና ፖስት እንዳያረግብኝ ነበር። አይፎኑ ተዘግቷል። ሳምሰንጉ ነው። ሳምሰንጉ ላይ ማዘጋት አልቻልኩኝም እና ብዙ እንደዚህ አይነት ሰዎች አሉ በጣም እና ምንም አይነት ፖስት ብታዩ ምንም አይነት የማይሆን ቴክስት ቢደርሳችሁ እኔ አይደለሁም ፋሚሊዎች አስተካክዬ ነገራቶችን እስኪ ነግራችሁ ድረስ ባለው አሰንን የምትወዱት የምታወሩት ሰዎች በአሰን ኢንስታግራምም፣ ሆነ ቲክቶክም፣ ቴሌግራምም፣ ዋትሳፕም ሆነ የሚላክላችሁ ቴክስት የአሰን አይደለም። እኛ ሁሉም ነገር አስተካክለ ሲመለስ ተመልሰናል ብለን ሁሉንም እንናገራለን ማለት ነው። ብዙ እንደዛ የሚያደርጉ ሌቦች ስላሉ ነው። በዛ ሰው ስልክ በዛ ሰው ስም ብዙ ነገር ያደርጋሉ። ይሁን ነገር ላክልኝ እንደዚህ ቸግሮኝ ነው ምናምን። ከዚህ በፊት ብዙ ሰው ያጋጠመው ሰው ስላለ እኛም ላይ መደገሙ አይቀርም። አንደኛው ሆኗል አያደርጉትም ማለት ከባድ ስለሆነ ተጠንቀቁ ወላሂ ማለት ነው። የዛን ቀን እሷ ነበረች እቺ እያለቀሰች የነበረው ምክንያቱም ነገሩ ሴትና ወንድ ጋር አንድ አይደለም። ያስደነግጣቸዋል ሴቶች ጋር ለዛ ነው ያልኳችሁ። እና እኔ ምንም ሳልሆን ምናምን እሷ እንደዛ ስትሆን በእኔ ምክንያት ነውና ሁለተኛ ሁለተኛ ወደኛ ማለት ምንድነው አብራኤል ለሰው ምንድነው እንደዚህ እንዳትጨነቅና አሁን እዚህ ጋ መጥቼ እንዲተዘረፍኩ እንደዚህ ሆንኩኝ እንዲሆንኩኝ ብዬ የምናገሬ ዘውትር ስለምታውቁኝ መናገር ግዴታ ነው። ባልናገር ግን ደስ ይለኛል። ምክንያቱም እንትን የጠፋ እንትን የጠፋ ስትሉ ማማረር ይሆናልና ጥሩ አይደለም። ግን የሚዲያ ሰው መሆኑ ችግሩን ልንገራቸው። ሁሉንም ነገር የዛን ቀን ማታ ሌባ ገባ። ሁለት ናቸው። አንዱ ከውጭ ነው፣ አንዱ ከውስጥ ነው። ገባ በሩ ሙሉ መስታወቱ ክፍቶታል ምናምን፣ ነቃሁኔ ስልኬን ከዚህ ጋር ሲወስድ ማለት ነው። እና ነቃሁኝ፣ ቤቱ ተረበሸ ምናምን አጠገቤ ላይ ብርጭቆ ነበር ምናምን ወረወርኩኝ፣ ተበጠበጠ ማለት ነው። ሮጠ ዘለለ። ግንቡ በጣም አጭር ነው የኛ ቤት ግንብ፣ አሳያችኋለሁ አንድ ቀንና ዘለለ። ከግንብ ከዘለለ በኋላ ከጎን ያሉት ዘበኞች መጡ ማለት ነው። እንደማይመጣ ግልጽ ነውና እንደዚህ ተዳፍሮ ቤት የገባው የሆነ ነገር ተማምኖ ነው ነው። በዛ ሰዓት ሀሰን ሲናቀ የሆነ ነገር ቢያደርገውስ እዛ ጋር ገሉት ቢሆን እኔ እንጃ። በቃ በሰዓቱ ሊያረጋገና ያልቻለው ነገር ቢኖር ይሄ ነው። ምንም ነገር ይቀር ኑ ወደ ቡታጅራለች ያው እኮ ነው። አላህ ከቀደረው ባይዙ፣ እዚህ ሆነ የትም ሆናችሁ የትም አይቀርላችሁ ይሄ ነገር። እኔ እናቴ ቤት እንኳን ብሆን አኔ ኮና ነው። በቃ የተቀደረልህ ነው የሚሆነው። ብቻ እንኳን ደህና ሆንክ እና ያስጨነኳችሁ የኔ ፋሚሊዎች ካላችሁ ይቅርታ አድርጉልኝ፣ ወድጄ አይደለም እና በምን ላውራችሁ። አሰላሙ አለይኩም። እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች ሰዎች ደህና ናችሁ? እኛ ደህና ነን አልሐምዱሊላ። ያው አሁን አጠገባችሁ ያለት እኔ ነኝ። ደህና ነኝ አልሐምዱሊላ። ደህና ናችሁ እናንተ? ጠፋን በጣም በጣም ጠፋን። በጣም በብዙ በብዙ ሪዝን ነው የጠፋ ነው። አንዳንድ በውስጥ ያወራችሁ ቤተሰቦች አላችሁ የነገርኳችሁ ማለት ነው። ስለ ስለተፈጠረው የጠፋንበት ይመስለኛል። መጥፋት ከጀመረን ትንሽ ቆይቷል። እሱም የራሳ የራሳችን ምክንያት አለን። ምክንያቱን ነግረናችሁ ነበረ አይደለ? ከዛ በኋላ ግን እማይሆን ነገር ተፈጥሮ ነበረ። በውስጥ ተጨንቃችሁ ስትጠይቁ ለነበራችሁ ቤተሰቦች ሹክረን በጣም መልሽ የላችው አለ ታቃላችሁ። እማታቁም የምትፈልጉን ቤተሰቦችም ያብዛሪ መተናል ልንነግራችሁ ያለውን ነገር ልናሳውቃችሁ ነው። እኔ የመጣሁት እንዴት ልበላችሁ፣ አሁን በዚህ ተረጋግተናል ማለት እኔ ራሴን ወክዬ ሳወራ ተረጋግቻለሁ። ይሄን ሳምንት ለእኛ የማይሆን ቀን ነው ማለት በቃ አንድ ያለ አህ መጣው፣ በቃ ጦሳችን ይዞት ይሄድ። ሀሰን የማይሆን ነገር አጋጥሞት ነበር፣ ችግር አጋጥሞት ነበር። መጀመሪያ ላይ ይሄ ይሄ መናገር አልችልም ነበር ያለው ድንጋጤ ያለ በብዙ ነገር ስለምንረዳው በጣም ብዙ ነገር ስለ ስለነበር በዛ ብዙ ጉዳይ አልተረጋጋንም ነበረ አሁን ግን አልহামዱሊላ በቃ የሆኑ ነገር ሲመጣ በሚክነት ነው ብቻ ደና ነው አልহামዱሊላ እሱ ነው ዋናው ነገር እንዴት ለበላችሁ እኔ አዲስ አበባ በዚህ ልክ መሆኑ በጣም ነው የደበረኝ። ማለት እንጃ ሁሉም ነገር ባይዜ ራስ ላይ ሲደርስ ነው የሚገባውና ወይ ደሞ በጣም የሚወዳችው ወዳጃችሁ ምናምን ሲሆን ነው እናንተን ችግር ሊገባውና ሊረዳው የሚችለው በቃ ህመሜ፣ ህመሟ ብሎ የሚያስበው እና ብቻ እያንዳንዱ ቤት የገባ ጉዳይ ነው። በጣም ነው የሚያስጠላው ምክንያቱም አሁን ላይ ይሄ ገንዘብ መወሰዱ የሆነ ነገር መወሰዱ ምናምን ሳይሆን ህይወት የሚለውን ነገር ነው የሚያሰጋን። የሚከብደውም ህይወት የሚለውን ነገር ነው። ማለት አንድ አንድ ብር ለመውሰድ የሰው ህይወት የሚያጠፋ ሰው ያለበት ሀገር እየሆነ ነው። አሁን ላይ በቃ እንዳጠቃላይ እየሆነ ነው። በቃ ሌባ በጣም በዝቷል። የኛ ደግሞ ምን እንደሚገርም ታውቃላችሁ? በጣም የሚያቀንሰው መሆኑ ነው በቃ እርግጠኛ የሆን ጉዳይ ይሄ ነው። አሁንም ቢሆን ሌላ ጊዜም የሚሆን ነገር እንዳይፈጠር እየተፈለገ ነው። እስካሁን ምንም ስላላገኘን ነው። ግን እኛ ለምሳሌ እናረፍዳለን። ሀሰንም ሁላችን፣ ሁሉም የእኛ ጀማ እኔ እስከማውቀው ድረስ አምስቶ ነው የሚተኛው። እና በደንብ ያየን ያልጣራ ስለ እኛ በደንብ የሚያቅሰው ነው እንደዚህ አይነት ነገር ያደረገው ሀሰን ስልኩን ልብሱን ነው የተወሰደበትና በዛ ሰዓት ሲጀምር ነቅቷል። ለመያዝ ሞክሯል። በዛ ሰዓት እንደዛ ሲዳፈረው እንደዛ ለመያዝ ሲሞክር ህይወቱን ሳሳጥቶት ቢሆን የሆን ነገር ቢሆንስ እኛ ቀጥታ ኢማጅን ይህንን ነው የምናስበው። አሁን ስለ ገንዘቡ መጥፋት ሳይሆን ስለ ህይወት ምክንያቱ የምንሰማው ነገር ደስ አይልም። በጣም ነው የሚያስጠላው። ወላሂ እኔ እንጃ በዚህ ልክ እርስ በርስ እንዴት ነው የተጨካከን ነው? ለምን እንደዚህ ለምን ይሆናል? ሁሉም እህትና ወንድም ነው። የትኛው ሰው ተመችቶት አይደለም፣ ማይ ነው የሚኖረው። ግን እንትን የሆነ ገንዘብን ለመውሰድ መንገድ ላይ ሰው ልጅ ገሎ አርዱ ስንት ነገር አድርጎ ነው እየሄደ አሁን ላይ ያለው። ራይድ የሚሰራ ሰው እንዴት ነው? ከነ መኪናው እንትን ነው የሚሉ መኪናውን ወስደው ሰውዬው ነው የሚገሉት? አማ ሰማ እኮ ወንጀል የለም? ወላይ የማንሰማው ወንጀል የለም። እና የኛ በጣም የሚያቀን ሰው ነው ይሄ፣ ድንገተኛ ዘረፋ ምናምን እኮ አይደለም። በደንብ የሚያቀን ሀሰን በደንብ የሚያቀው ሰው ነው። ምክንያቱም በቃ እንደሚያመሽ ያውቃል። በጊዜ እንደማይተኛ ያውቃል። ከዚም አልፎ ደግሞ ብቻውን እንደሆነ በደንብ የሚያውቅ ሰው ነው። ምክንያቱም ከሌሊቱ ይመስለኛል ራይመስለኛል ራንሳት አካባቢ ነው የገባው እና ሲተኛ ጠብቆ ነው ቤቱ የመስታወት ነው፣ የሆነ ሻተር አለ አይደለ? እንደዚያ ነገር ነው። ሻተሩን ከፍቶ መስታወቱን ከፍቶ ነው የገባው፣ አስባችሁታል? ገብቶ የራሱን ልብስ ወስዶ፣ ከዛ ስልኩ አጠገቡ ጋር የተኛበት ትራሱ ጋር ነበር እና የቸረጀው ሲያወጣበት፣ ቀስ አድርጎ ሲያወጣበት የነቃው ሀሰን እና በዛ መሀል ሲነቃ ሰውዬ የሆነ ነገር ይዞ ነው የሚገባው። በእርግጠኝነት የሚጠብቀው ሰው ውጪ ላይ ይኖራል። ብቻውን እንደማይመጣ ግልጽ ነው እና እንደዚህ ተዳፍሮ ቤት የገባው የሆነ ነገር ተማምኖ ነው። በዛ ሰዓት ሀሰን ሲናቃ የሆነ ነገር ቢያደረገውስ እዛ ጋር ገሎት ቢሆን እኔ እንጃ እ በቃ በሰዓቱ ሊያረጋገና ያልቻለው ነገር ቢኖር ይሄ ነው። የሆነ ነገር ሆኖስ ቢሆን ይሄ ነገር ማለት በየቤቱ የሚሆን ነገር ነው። አሁን እኛ ላይ ስለደረሰ ሳይሆን ብዙ ጊዜ የተነገረለት ጉዳይ ነው። ብዙ ብዙ አንደኛ ስለ ንብረትም ሳይሆን ስለ ህይወታችን ስናስብ በጣም ከባድ ነው። በጣም ስንት ሰው ይሁን በዚህ ጉዳይ እንደዚህ እየሆነ ያለው። በቃ እኔ እንጃ፣ ህይወታችን በዚህ ልክ እያደረጉብን ነው። በጣም ነው የሚከብደው ማለት ድንጋጤ ቶሎ አይለቅም። እናንተም ስታስቡት ይሁን ነገር ሆኖት እና እሱ እሱ ነገር በጣም ከባድ ነው። እስካሁን ዩቲዩብ ላይ ጠፍተናል። ይሄ ነገር ከተፈጠረ ይመስለኛል ሳምንት ሳምንት ሆኗል። እና ሁለት ስልክ ነው የተወሰደበት አንድ ትልቁን አይፎን እና ትንሽዬ ስልክ አለች ተጨማሪ ስልክ አለችው እና ሁለቱንም ነው የተወሰደበት ትንሹ ደግሞ ፓስወርዱን ላይ የለም እያንዳንዱን ነገር አለ ቻናሉ፣ ሁሉም ነገር እሱ ስልክ ላይ አለ ማለት ነውና ኮድ ምናምን ያለው እሱ ስልክ ላይ ነው ሁሉም ነገር። እና እሱን ነገር ገና ማስተካከል ምናምን የሚባለው ነገር አልጨረስንም። ሲሙም ያለው ሁሉም ሲሙም በሱ ስም አይደለም። ወደ ራሱ ለማስመጣት ምናምን እሱ እሱ ነገር እንትን እያልን ነው። በዛ ነው በዛ ትልቁ ቻናል መምጣት አልቻልንም እና መናገርም ስላለብኝ ያለውን ነገር ብዙ በምትወዱን ልክ በሚጠላንም በሚወደንም ልክ ሰው ስላለን ቢያንስ የምትወዱን ሰዎች የኛ ነገር ሳያስባችሁ ሰዎች መናገር አለብን። ይሄ ተፈጥሮ ነው፣ ይሄ ሆኖ ነው ብለን መናገር ስላለብን ነው ማለት ነውና። ለማንኛውም በቃ የተቀደረ ነው ይሄ ሆነ፣ በዚህ አለፈ ጦሱን ይዞት ይሄድ ምክንያቱም ከዚን የበለጠ ከዚህ የሆነ በቃ በጣም ትልቅ ነገር ሊፈጠር ይችል ነበርና ብቻ ብቻ አልহামዱሊላ والله በዚያ ሳልፈውልናል ከቤተሰቦቻችን ጋር እያወራን ነበረ። ምን እያወራሽ? የፊቱ የሆነ ነገር ያስታውቅበታል። ምች መቶኛል እዚህ ጋር ምናምን። ሰላም አለይኩም። እንዴት ናቸው ፋሚሊዎች? ደህና ናቸው? ካሜራ ከስንት ቀን በኋላ ካሜራ አየሁ። ምንድን ነው ጎረቤቶቹ አትረብሹ ልበላችሁ። ታዲያ እሺ። ማለት እኔ ዛሬ ቪዲዮ ላይ እንድንመጣ ስለፈለኩኝ የጠራሁት ምክንያቱም በቃ በጣም ብዙ የተጨነቀ ስላለ የተፈጠረውን ነገር እየነገርኳቸው ነው። እያንዳንዱ ነገር ማለት ነው። ብቻ ዋና አንተ ደናውንክ አንዳንድ ነገር ንገራቸው። ከዛ በቃ ምን ልንገራቸው? ሁሉም ነው ምንጠቀማለን፣ ስልሽ ቤተሰቦቻችንን ያውቃሉ አብዛኛውን ነገር። ይሄ ሰለኛ ማለት ነው። ምክንያቱም ዛሬ እንዴት ሆንን ቪዲዮ እንጭናለን፣ ነገ እንዴት ሆነን ብንጠፋ እንኳን አንድ ቀን ሁለት ቀን ነው የምንጠፋው፣ እና ብዙ ነገሮቻችንን ያውቃሉ ከመጣንበት ከመነሻችን ጀምሮ ማለት ነው እና ይህንን ሳምንት ደግሞ ከሳምንት በላይ ይመስለኛል ከጠፋን እና እኔ ምን ተፈጥሮ ነው ብሎ ይጠየቀኝ ሰው የለም። በምን አግኝተው የቁላ ለምምጥእኔኝ ትብሎ ጠየቀኝ ሰው የለም። ልላችሁ የፈለግኩት በምንም ለምሳሌ እኔ ፈልጌ ሰውን ካሊኩ በስተቀር እኔን ማግኘት ከባድ ሆነ። ምክንያቱም ሁለቱም ስልኮቼ የሉም። ትንሹ ስልክ የለም፣ ትልቁ ስልክ የለም። እና አቤት በጣም ደግሞ የተጨነቁት ቤት ነበር፣ ከምንም በላይ ያው እናት እናት ናትና፣ እኔ መናገር አልፈለኩም ነበር። ጸጠበዬ እንዴትም ያው ብርን የጠፋው ዋናው ምንድነው የሰው ልጅ መቆየት፣ በቤት መቆየት እና ሰው ተወቅቶም ተገሎም መኪና ምናምን ይወሰዳል። አዲስ አበባ ላይ እንደዚህ አይነት ነገር አለ። እና እኔም ያው ፋሚሊዎቹ አልሀምድሊላህ እኔ ካለው በቂ ነው። ሌሎቹ ሰዎች ላይ ቢሆንስ? ሴቶች ላይ ቢሆንስ? ይሄ ነገር የተፈጠረው ሚሊዮን አስቤ፣ ማሂ ላይ ቢሆን፣ ሌሎቹ ሴቶች ላይ ቢሆን ኖሮ ከባድ ነበር አይደል? ቢያንስ ወንድ ልጅ ሲሆን ትንሽ ይሻላል፣ ከሴት ልጅ ነው ወንድ ልጅ እኔ ቢሆንስ በዛ ቦታ በዛ ላይ ሴት ልጅ ብትኖር ድንጋጤው ራሱ ከባድ ነው እና ፋሚሊዎቼ ሴት ልጅ ምናምን ይላል እንጂ ሱ ራሱ አሁን ነው የተረጋጋ። አይ ነው እንት ነው ምን መሰላችሁ? ፋሚሊዎች ብዙ ጊዜ እኛ እናረፍዳለን። በቃ ኦሬዲ ከሰገርም ካልሰገርም ሱቢሰግደ ነው ምንተኛው ማለት ይቻላል ነክቶ ማለት ነውና አብዛኛው ጊዜ ሌሊት ነው የምንተኛው ሁሉም አንድ ላይም ስናድር ተሰብስበን ብቻ ለብቻም ብናድር እኔም ሞንኩኝ ሙቪ አንዋር ሁሉም ማለት ነው እና ብሩኬም ጭምር እናመሻለን ብዙ ጊዜ በባህሪያችን ማለት ነው እና እኔም እኔን ደግሞ እዳፈራለሁ እኔ ደግሞ ኳስ ያለቀን ማምሽቼ ነው የምገባው እና ማዘር በጣም በተደጋጋሚ ትናገረኛለች። የዛን ቀን ወላሂ ነው የምላችሁ ከምሽቱ አምስት ሰዓት ከማዘር ጋር ወርጬ ነበር እና ምን አለች? እንዳታመሽ አዲስ አበባ ሌባ ምናምን አለ። አረ እንደ ድሮ አይደለም፣ ብዙ ነገር ተቀይሯል ምናምን አልኳት። እና የዛን ቀን አምስት ሰዓት ላይ ነው አራት ተኩል ምናምን አወራችኝ ማለት ነው። አታምሽ፣ በጊዜ ይገባ ምናምን ብላ ተናገረችኝ። እና እሷን አውርቼ ዘግቼ ቲክቶክ እያየሁ ምናምን አመሻሁ ማለት ነው። እና 11 ሰዓት እዛ 11 50 ምናምን እቤት ሌባ ገባ አላችኋለሁ፣ ፋሚሊዎች። ገብቶ ልብሶች ምናምን፣ አንደኛውን ስልክ እዚህ ጋር ይቸርሽኩ አጠገቤ ላይ አድርጌ ነው አንደኛውን ለቅቄ ነበር። እና የሚያሳዝነው ደግሞ ያ ስልክ ፓስዋርድ ይልኝ በሰዓቱ። አሁን አሁን ሲሆን አሁን እናስበዋለሁ ግን በቃ ይህ ነገር መፈጠሯው ቀን ከመጣም በኋላ በደርሼበት ነቅቼ አባር ያለው ምናምን አላስኩትም እንጂ ምናምን ሲል ቀጥታ ያሰብ ነው ይሁን ነገር ቢያደርግ ማለት አንደኛ፣ እንደዚህ የሆነ ከሆነ ብቻቸውን አይምጡም፣ ግልጽ ነው። ከዛ ደግሞ የሆነ ነገር ይዛሉ ምናምን ይሁን ነገር እንትን አፕን ቢያደርግ ማለት መጠንቀቅ ግዴታ ነው ማለት በነገራችን ላይ ፋሚሊዎች፣ የሚዲያ ሰው መሆኑ ሌላኛውን ችግር ልንገራችሁ ሚዲያ ላይ መውጣት ጥሩ አይደለም የሚባለው ይሄ ነው። ለምሳሌ እኔ አሁን እዚህ ጋር መጥቼ እንዲህ ተዘረፍኩ፣ እንደዚህ ሆንኩኝ እንዲሆንኩኝ ብዬ መናገሬ ዞትር ስለምታቁኝ መናገሬ ግዴታ ነው። ባልናገር ግን ደስ ይለኛል። ምክንያቱም እንትን የጠፋ እንትን የጠፋ ስትሉ ማማረር ይሆናልና ጥሩ አይደለም። ግን የሚዲያ ሰው መሆኑ ችግሩን ልንጋራቸው፣ ሁሉንም ነገር የዛን ቀን ማታ ሌባ ገባ። ሁለት ናቸው። አንዱ ከውጭ ነው፣ አንዱ ከውስጥ ነው። ገባ በሩ ሙሉ መስታወቱ ክፍቶታል ምናምን ነቃሁኔ ስልኬን ከዚህ ጋር ሲወስዱ ማለት ነው። እና ነቃሁኝ፣ ቤቱ ተረበሸ ምናምን። አጠገቤ ላይ ብርጭቆ ነበር ምናምን፣ ወረወርኩኝ፣ ተበጠበጠ ማለት ነው። ሮጠ ዘለለ። ግንቡ በጣም አጭር ነው፣ የእኛ ቤት ግንብ አሳያችኋለሁ አንድ ቀን እና ዘለለ። ከግንብ ከዘለለ በኋላ ከጎን ያሉት ዘበኞች መጡ ማለት ነው፣ ሮጠው መጡ። ኔጋ ምናምን ከዛ ያሉኝ ድንጋጤ ነው ያስረሱኝ። ምክንያቱም እኛን ነው ያውቁናል፣ ዩቲዩብ ላይ ምናምን ቤት ላይ ቪዲዮ ስለምንሰራ እና ምን አሉኝ ግግም ብለው እኛኮ ቪዲዮ ፕራንክ ቪዲዮ ምናምን እየሰራህ መስሎን ነው አሉኝ። ወላሂ እንደዚህ ነው ያሉኝ እና አዎ፣ ምክንያቱም የሆነ ፕራንክ ቪዲዮ ምናምን ነገር እርስ በርስ ስንሰራ ስንሰራ ያውቃሉ እና እንደዚያ ነው ያሰቡት። ላይፍ ገብተን ምናምን ነው የመሰላቸው እና አንዳንዴ ድምጻችን ከፍት ስናደርግ ምናምን ቤት ሲረብድ ተላምደውታል። ቤቱ ሲረብስ ሰምቻለሁ ግን እንትን የመሰለኝ ነው ያሉት ዘበኞቹ። እና ያው ለፖሊስ የቤቱን ባለቤት አከራዩ ለፖሊስ ያው ወንጀለኛ መያሳላለበት አገኙትም ማለት አይደለም፣ ያገኙታል። አገኙትም አላገኙትም፣ ከእኔ ሌላ ሰው መማር አለበት መጠንቀቅ አለበት። ይህንን ብዬ መናገር አልችልም፣ ግን ያው ራሳችሁ ራሳችሁን ጠብቁ፣ ቤታችሁን ጠብቁ። እና ለብቻችሁ ባስኖሩ ደግሞ ይመረጣል። ሁለት ሁለት ሶስት ሶስት ሆናችሁ የክፍለ ሀገር ልጆች በተለይ ማዘር ምንድን ነው ያለችህ? ማዘርማ ወይ አንድ ላይ እደሩ አለችኝ። እንዳለ አለ አይደል ይሄ የኛ ጓደኞች ምናምን ብዙ ነን አይደል? ዛሬ አንዱ ቤት እደሩ ሌላኛው ቤት ሌባ ይግባና እቃውን ይውሰዱ አለችኝ። ወላሂ አንዱ ድጋሚ ወጣና ነገ ተራ ነው። በተራ በተራ ቤት ቤት እየተለያያችሁ ከተነበት ቤት ይዘረፍ ነገር ከሚደርስባችሁ ይዘረፍ አለችኝ። ይሄ ነገር እንዴት ነው ይሆናል ማለት ነው። እናቶች በማሳብ እንዲህ ነገር እና ሌላኛው ምን አለችኝ ምንም ነገር ይቀር ወደ ቁጣጅራለች። ያው እኮ ነው። አላህ ከቀደረው እዚህ ሆነ ቀደረው ነው የሚባለው አይደል። ድንገተኛ ነገር ከቀደረው ቦታው ነው የትም ሆናችሁ የትም አይቀርላችሁ። ይሄ ነገር እኔ እናቴ ቤት እንኳን ብሆን ከሆነ ኮነ ነው በቃ እየተቀደረልህ ነው የሚሆነው። ብቻ እንኳን ደህና ሆንክ እና ያስጨነኳችሁ የኔ ፋሚሊዎች ካላችሁ ይቅርታ አድርጉልኝ፣ ወድጄ አይደለም እና በምን ላውራችሁ እና ስልክ አላህ ካለ እኔ በጣም እየጫነቅኩ ሰውቻችንን እና እንገዛለን የማይገዛ ነገር የለም ሲጀመር በህይወት እስካለን ድረስ ከሰራን ድረስ የማይሆን ነገር የለም አሁን ዋናው ነገር ደና መሆን ነው ከጤና የሚበልጠ ነገር አለ ይላ ዋናው ጤና ነው ጤና ካለ እኔም አለሁኝ ራስን ከዚህ በኋላ መጠበቅ አለብ ማለት ምንም ሆነ ምን በቃ መጠንቀቅ ነው አንዳንዴ ሰው ማመን በራሱ ከባድ ነው ይሄን እኮ አሁን ይሄን ይሄን ማለት አልፈልግም ግን በደንብ የሚያቀን በደንብ የሚያቀን ሰው እንደሆነ ግልጽ ነው። ይህን ነገር ያደርገው በደንብ የሚያቀን ሰው ነው። ስንት ሰዓት እንደሚተኛ በሩ እንዴት እንደሚዘጋ እያንዳንዱን ነገር ያጣራ ሰው ነው። ሌሊቱን ሙሉ አይተኛም ሊነጋ ሲል እንደሚተኛ ግልጽ ነው። በቃ ብዙ ጊዜ አንዳንዴም ቢሆን አንዳንድ ነገሮችን ያወራልና በቃ የሚያቀን ሰው ነው ለማለት ብቻ ነው። ግን ከምንም ከምንም ያው ነፍስ ነውና እሱ ደህና ነው፣ አልሀምዱሊላ እ በቃ ፋሚሊዎቼ፣ አካውንቴ እንግዲህ ያው አንደኛው ስልኬ ፓስዋርዱ ክፍት ስለነበረ ሙሉ አካውንቴ ባንዴ መመለስ አልቻልኩኝም። ምክንያቱም ሲሙ በኔ ስም አይደለም የሚወጣው በብራዘር ስም ነውና አዘግቸዋለሁ። ግን ባንዴ ዩቲዩብም ላይ መምጣት የከበደኝ ለዛ ነው። ሙሉ አካውንቶቼ ክፍት ናቸው አንደኛው ስልክ ላይና እኔ እንደውም እየፈራሁ የነበረው ቴክስት እንዳያርግ ለእኔ ወዳጅ ለሆኑ ሰዎች ቴክስት እያደረገ ሌላ ሌላ ነገር ችግር እንዳያመጣብኝና ፖስት እንዳያርግብኝ ነበር የፈራሁ። ለማንኛውም ስልክ ድረስ ይሄንን ቪዲዮ የምታዩ ሰዎች፣ ሀሰን ስልክ ምንም አይነት ቴክስት ቢደርሳችሁ፣ ሀሰን አይደለም፣ ሲሚ አይደለም ነው ኖርማል ኢንስታግራም፣ ቲክቶክ ምናምን አክቲቭ ነው ያ ስልክ። እስካሁን ድረስ አይፎኑ አይሰራም አስጠፍቼዋለሁ። ግን ያኛው ደግሞ ሳምሰንግ ስለሆነ ክፍት ነው እስካሁን ድረስ። ምንም አይነት ቴክስት ቢደርሳችሁ አይፎኑ ተዘግቷል፣ ሳምሰንጉ ነው ሳምሰንጉ ላይ ማዘጋት አልቻልኩኝም። እና ብዙ እንደዚህ አይነት ሰዎች አሉ አሉ በጣም እና ምንም አይነት ፖስት ብታዩ፣ ምንም አይነት የማይሆን ቴክስት ቢደርሳችሁ እኔ አይደለሁም። ፋሚሊዎች አስተካክዬ ነገራቶችን እስኪ ነግራችሁ ድረስ ባለው ሀሰንን የምትወዱት የምታወሩት ሰዎች በሀሰን ኢንስታግራምም ሆነ ቲክቶክም ቴሌግራምም ዋትሳፕም ሆነ ሚላክላችሁ ቴክስት የሀሰን አይደለም። እኛ ሁሉም ነገር አስተካክለ ሲመለስ ተመልሰናል ብለን ሁሉንም እንናገራለን ማለት ነው። እስከዛ ድረስ ግን ሀሰን አይደለም። ብዙ እንደዚ የሚያረጉ ሌቦች ስላሉ ነው። በዛ ሰው ስልክ በዛ ሰው ስም ብዙ ነገር ያረጋሉ። ይሁን ነገር ላክልኝ እንደዚህ ቸግሮ ነው ምናምን። ከዚህ በፊት ብዙ ሰው ያጋጠመው ሰው ስላለ እኛም ላይ መደገሙ አይቀርም አንደኛው ሆኗል። አያደርጉትም ማለት ከባድ ስለሆነ ተጠንቀቁ ለማለት ብቻ ነው። ለማንኛውም ብቻ ስለሆነው ነገር ሁሉ፣ ለማንኛውም ፋሚሊዎች በቃ ምንም የሚያስጨንቅ ነገር የለም። ስልክ እንገዛለን ነገራቶችን አስተካክለን እንመጣለን። እስከዛ ድረስ ብቻ አርጉልኝ አርጉልን ነው አርጉልኝ አርጉልን እሺ። ታይዘው በጣም አስጨነቋት። አይ ምንም አልሆነም ትላለች እንጂ ወላሂ ማለት ነው። የዛን ቀን እሷ ነበረች እያለቀሰች የነበሩ ምክንያቱም ነገሩ ሴት እና ወንድ ጋር አንድ አይደለም። ያስደነግጣቸዋል ሴቶች ጋር ለዛ ነው ያልኳቸው እና እኔ ምንም ሳልሆን ምናምን እሷ እንደዛ ስትሆን በእኔ ምክንያት ነው። እና ሁለተኛ ጓደኛ ማለት ምንድነው? አብሮ ያለ ሰው ምንድን ነው? እንደዚህ እንዳትጨነቂ እና ፋሚሊዎች በቃ እንገናኛለን። በእኔ አካውንት አላህ ካለ ሞክረን እንመጣለን። እንመጣ በእርግጠኝነት እንመጣለን። እንወዳቸዋለን በይ